ሩታ ጀግና፣ ደህና ነሽ? እንዴት ነሽ? ውድ ደህና ነሽ? ሱሱ አሁን ሰተሻል ማሬ

ጩቤ ያመጣው አለ መሳሪያ ያዘዘ የለም። አብሮ ወግ ባሉ አንድ ነገር ከሆነች ብሎ ጩቤ ይዞ መጣ ባለፈው። ከዛ ሩታ የተሳደበ ዛሬ ደግሞ ሩታ እውነት አላት እያለ መጣ። እኔ ሩታ ናፍቀኛለች ሲለው አቤት የተሳደበው ስድብ ማይ ጩቤ ያዘ ነው እንጂ መሳሪያ ያዘ ማንም የለም።

ሩታ ሩታ፣ የምር ፈርፋልሽን አእምሮ ነው አሳብ አሳሳብ ዳለች እኮ ላቲናን ጀምረን ሰው ሲጫት ሰማ። አንቺ ደግሞ ቪዲዮ አትውጭ ወይ? ለማንኛውም ሀይቋ እንዴት ነሽ? ደህና ነሽ? ሀይቋ ሲወዳት ማለት ነው በጣም ነው የምወዳት። በነገራችን በጣም ነው የምወድሽ ሀይቋ

አሁን ሶሶ የምትባል ልጅ አሁን ሉሉ የምትሳድበውን አንድ ታሽ አደረገች። ምክንያቱም ለምንድን ነው እንደዚህ፣ ለምን አደረገች ብለን እኛ አብራምን እንድንሰድቡ ነው የሚፈልጉት እነሱ። እናንተ ቃችሁ ይለፉባቸው የምር ነው ነገር ነገር ነው የሚፈልጉት በቃ። እንግኒ አንድ እንደዚህ ከሆነ እኮ እኔ ራሴ አፍቃሪም ነኝ

የኬት መጠሽ እና የኬት መጠሽ ፍቅረኛዋ ፍቅረኛው እየላከላት ፎቶ ማለት ነው። ማን ነው እዚህ ጋር ያሳየኝ? የኬ ኬት መጠሽ ኬት መጠሽ መጠሽ ፍቅረኛ ማለች ማለት እንደማን ነው ፍቅረኛ። አላታው ተፋቱ። ዩቲዩበር ነው። ሌላ ነገር አውሩ ነጻነት የእኔ ፍቅረኛ ናት። የሩተን ህይወት ለመበጠበጥ ነው የመጠችው ብሎ ፎቶ ማጋ ነው ያለ። ባለፈው ማንዶ ነው ፎቶ አሳይታችሁ ነበረ። በባይቱ በባይቱ እንዴ አፍቃሪ አይደለችም ሊፎስትበት ሰራተሻል ያለው እኮ ዛሬ። አንዱንም ግን፣ አንዱን ማለት ደግሞ ተጠጋግተው የተነሱት ማለት ነው።

አንድ ልጅ ጋራ አንድ ልጅ ጋራ መጣች። እናንተ አንድ ነገር ልንገራቸው። እችን ልጅቷን ትላንትና ማለት ነው ዩቲብ ላይ ጣፋ ጆቤ ተሰቅላ ነበረ። እየሰደብኳት ነው አይገባላትም እ ማናት እቺ ሩታ ጀግና ማለት ነው